በጣም አፈቅርሻለሁ አውቃለሁ። በእርግጥ ብዙ ጥፋት አጠፋለሁ፣ ከህይወቴ ከጥፋት ውጭ ምንም አንድ ጥሩ ስራ የለውም። ግን ደግሞ ይኸውልሽ ለአንቺ ያለኝ ፍቅር ምንም ነገር ያልተጨምረበት እውነተኛ ፍቅር ነው። በጣም አፈቅርሻለሁ። አንቺማ የሆነ የላላ ነገር አለሽ። አንተ ግን አትዋሽ። ትልቅ ሰው እኮ አይዋሽም። ውሸት ጥሩ አይደለም። ያምሻል እንዴ? ያምሻልናት በለኝ። ያምሻልናት በለኝ። እኔ እውነተኛ ነኝ። ያምሻል እንዳትለኝ አሀ፣ ኪራ አፍዳቶች አላበርኩም። ውጣ ውጣልኝ። አላበርኩም በለኝ። ኪራ ለጽናት ያለውን ፍቅሩን ገልጾላታል። ፅ እኔ ላንቺ ያለኝ ፍቅር ምንም ቅልቅል የሌለው ነው። አንቺን ታጣው መኖር አልችልም። መቼም ቢሆን እኔና አንቺ አንለያይም። ምንም ነገር አሳብ እንዳይገባሽ ብሎ እንግዲህ ተስፋ ሞልቷታል። ጽናትም ተደስታ እሺ ይቅርታ ብላ ወደ ነበረው ፍቅራቸው ተመልሰዋል። ናሆሜን ባለፈው እንግዲህ መራዊት ባደረገችው ነገር ተናዶ ነበረ እሱም እንደዚሁ ይቅርታ ብሏታል እምናይ ይሆናል ሰላም ሰላም ውድና የተከበራችሁ ውድ ቤተሰቦች ሰላማችሁ ብዙ ትርፍርፍ ይበልልኝ እያልኩኝ እንደተለመደው አስተማሪና አዝናኝ ዝናኝ የሆነውን ጽናት ድራማ ክፍል ዘጠና አምስት እንጀላችሁ መጥቻለሁ እንደምትወዱት ተስፋ አድርጋለሁ ተወደዳችሁት ቪዲዮን እስከ መጨረሻው ድረስ አይታችሁ ሸር ላይክ ሰብስክራይብ እያደረጋችሁ ታበረታቱ ይዘን በአክብሮት ጠይቃለሁ ኪራ እንግዲህ ጽናትን በፍቅሩ ሞልቷታል። መቼም ቢሆን እኔ አንቺ ነኝ። እኔ ላንቺ ያለኝ ፍቅር ንጹህ ነው፣ ምንም ቅልቅል የሌለበት ነው። የቤቴም ስልክ ደውዬም ነበረ እናቷ ጋ ስልኩን፣ ግን ቤቲ ቦርሳ ውስጥ ያደረገችው እናቷ ነች። እሱም ምናልባት እነሱ ታልተመቻቸው ደውዪልኝ ብዬ ነው። ሻንጣ ውስጥ ያደረኩላት ብላ ብላኛለች፣ ብሎም ላይ ጽናት ይነግራታል። ጽናትም ታዲያ ጽጽብ ቤት እኮ ስልኩን ስታየው አዲስ አልሆነባትም ብላም ትለዋለች። እሷ እኮ ስታለች በቃ እሷ እኮ ትክክል አይደለችም ብሎም ይላታል። ምን አለ ነገር አለሟን እንደሳተችው ሁሉ አንተንም ብትረሳክ ብላም ትለዋለች እሱማ የሁልጊዜ ጸሎቴ ነበረ ብሎም ይላታል ለማንኛውም እንግዲህ ይቅርታ ተባብለው እነሱ ወደ ነበረው ፍቅራቸው ተመልሰዋል ናሆሚ እንግዲህ በመራዊት በጣም ተናዶባት ነበር መራዊት እንግዲህ ለማርገዝ ፈልጋ እያደረገችው ባለው ሙከራ ባለፈው ደርሶባትም ነበር ዛሬ ላይ እንግዲህ በጣም ተናዶባት ወደ ካፌ ወጥቶ ነበረ በዚሁም አጋጣሚ ቅዱስ ይመጣል ቅዱስም ሲመጣ እንግዲህ ለምን ጠፋክ? ምን ነው ተጠፋፋን እያሉም ሲያወሩም ነበረ። ቅዱስም እህቱ ጋር ሄዱም እንደሆነ ይነግረዋል። ምንነው ችግር አለ ወይ ምን ነው እያለም ሲለው እንግዲህ ችግር መቼ ይጠፋል ለኪራ ደው ለክለት ታቃለክ ብሎም ይጠይቀዋል ቅዱሴን ባለፈው ደውዬለት ነበር ነገር ግን ጫጫተ ውስጥ ነው ያለው ስልኩን በኋላ እደውልልካለሁ ብሎ ዘጋው ብሎም ይለዋል ጫጫተ ውስጥ አይደለም እቤት ነበር ያለው ብሎም ይለዋል ምንድን ነው የተፈጠረ ችግር አለ እንዲያውም እኮ ወደዛ ልሄድ ነበር እንዲያውስ አሁን አብረን እንሄዳለን ብሎ ይለዋል ይለዋል እንግዲህ ናሆም ምን ይብራብኝ ብሎ ይላል ምን ነው በአንተና በኪራ መካከል የተፈጠረ ችግር አለ እንዴ ብሎ የሚጠይቀዋል አይ ምንም ነገር የለም። እያለም እንግዲህ አንዳንድ ነገሮችን ሲልም ነበረ። በዚሁም አጋጣሚ ቅዱስ ወደነ ኪራ ቤት ሄዶም ነበረ። ወደነ ኪራ ቤት ሲሄድ ያገኘው ቤቲን ነበረ። ቤቲን ቁጭ ብላ ፍጥጥ ብላ ስታዩም ነበረ። ምንነው አንቺ ልጅ እንደዚህ የቃምሽው ነገር አለ? ምንነው አፈጠሽ ቢቀርሽ ምናምን ይላታል። አይ ግን ምንም አልቃምኩም። ጠዋት ላይ ግን ስኳር ቅም ያለሁ፣ ለማንም እንዳትናገር ብላ ትለዋለች። ንጤነኛ ጤነኛ አይደለሽም እንዴ ብሎም ይላታል። ምንም አላለችውም። በዚሁም በዚሁ አጋጣሚ እንዲያውም አቀቃለሁ አስታውሳለሁ፣ ባለፈው ዶክተሯ ስትወጋግ ይወጣ ከው ልጅ ነክ አይደለም እኔ እኮ ሰላሳ አንድ ቁጥር ነኝ አንተ ሃያ ምናም ቁጥር እያለች ስትለውም ነበረ። ምን ማለት ነው? ዝም በይ አንቺ። ግን አንቺ የሆነ የጎደለ ነገር አለሽ ብሎ ይላታል። በዚሁም አጋጣሚ እንዲያውም አስታወስኩክ እያለችም ስትለው እንግዲህ ያምሻል እንዴ ብሎ ይላታል። ያምሻል ሲሏት እንግዲህ አትወድም በጣም ጮኸችበት። እሱም ደንግጦ በጣም ይወጣል። እዚህ ቤት የሚመጣ ጤና የለውም እንዴ? እያለ እንግዲህ ቆሞ እያወራ እያለ ሊና ትመጣለች። ሊናንም እንግዲህ አንቺ ጦሰኛ ሰላም ነች ብለው ተሷ ጋ ሰላም ተባብለው ግን ይቺ ማነች ምናም ብሎም ሲጠይቃት ይችማ ቤቲ ነች ብላ ትለዋለች። ቤቲ ማለት ይች ነች እንዴ? ያማታል እያለም ሲል እንግዲህ ያማታል ሲሉ እኮ ሰምቼ ነበር እያለም ሲያወራ እንግዲህ፣ ኧረ አንተ ሰው እንዳትሰማክ ብላም ትለዋለች። ለካ ለዛ ነው እንዲህ እንደዚህ ቆሌ እንገፋ ያው ተሰጣችኝ እያለም እንግዲህ፣ ለማንኛውም እኔ እዚህ ጋር አልቆይም፣ ኪራ ሲመጣ መኪና ውስጥ ነኝ ንገሪው ብሏት እንግዲህ እሱ ወደ ውጭ ይወጣል ማለት ነው። ወደ ውጭም ሲወጣ በዚሁም አጋጣሚ አይ አንተስ ሄድክ፣ እኔስ ምን ይዋጠኝ? እኔስ ወዴት ልሄድ? እስቲ ልሄድና እሷ ነው ለአባበል ብላም እንግዲህ እሷም ወደ ቤቲ ትሄዳለች ማለት ነው። ቤቲም እንግዲህ ለቤቲ ለቆማም እያለች ሊና ቆማም እያለች መራዊትና ሰኒ ይመጡ ነበረ። ሰኒ በር ላይ ያገኟታል። በዚሁም አጋጣሚ መራዊት ሊናን ሰላም ስትላት እንግዲህ እጇን ከዚህ ፊት ሊናን ማነች ሰኒ ስለሰበረቻት እጇን ትነካባታለች። ዋይ ብላ ትላታለች። ምነው ምንሆነች ነው መጋኛ መጥቶ ነው ትላታለች። ምነው መጋኛ ስምሽ ነው ቤት በዛን ሰዓት ሰኒ በጣም ትናደድባታለች፣ መጋኛ እያለች ስትል ማለት ነው ምን አንቺ መጋኛ ስምሽ ነው እንዲህ እያለችን ስትላትም፣ እንግዲህ በዚሁም አጋጣሚ አንዳንድ ቃላቶችን እየተነጋገሩ አልፋዋት ወደ ቤት ይገባሉ። ጽናት አንድ ላይ ተሰብስበው እያወሩ እንደዚህ ተሰብስበ ማውራት ተቆየን እኮ ብለውም እያወሩም ነበረ። በዚሁም አጋጣሚ አንዳንድ ነገሮችን የፍቅር ታሪኮችን እያወሩም ነበረ። እነሱም ደስታቸውን እያወሩም ነበረ። እንግዲህ በዚህ በደስታቸው መካከል እንግዲህ መራዊት ናሆሚ እንዳስከፋትና እንደከፋውና ስልክም እንደማያነሳላት ትነግራችኋለች። በዚሁም አጋጣሚ ቆይኔ ላንሳ ልደውልለት ብላ ጽናት ለኪራ ትደውላለች። ኪራም ሲደውል በዚሁም አጋጣሚ ናሆሚ መራዊትን ያወራታል። እንግዲህ ለምን ስልክ አላነሳክልኝም? ስትለው እንግዲህ አይ ስለ ከፋኝ አስከፋሻለሁ ብዬ ነው ብሎ የሚላት አለ። ስልኩን አንስተ ብታስከፋኝ ይሻለኝ ነበረ ብላም ትለዋለች። በዚሁም አጋጣሚ በቃ ሰላም እንደሆኑም በዚሁም ያወራሉ። ናሆሚ እንግዲህ ኪራና ቅዱስ ያደረገችው ነገር ትክክል ነው ሴት ሊዛሬ ያገባችው ልጃቸውን ብቻ ሳይሆን አንድ ሴት ልጅ ስታገባ ቤተሰቡንም ልጁ ነው የምታገባው። ታልወለደች መቅሎ በቅሎ መባልም አለ እያሉ ብቻ አንዳንድ ነገሮችን ሲያወሩም ነበረ። በአሁኑ ሰዓት እሷ መውለድ አትችልም፣ እኔ ደግሞ እሷን አጥቼ መኖር አልችልም። ለዛ ነው እንደዚህ ሆንኩት እያለ መሱ ምንት ሲል ነበረ በላሁን እሷም እንግዲህ ፍላጎት ግን ጎዶ ለህል ለመሙላት ብላ ነው እንደዚህ ያደረገችው እያሉም እንግዲህ በዚሁም አጋጣሚ አሁን እኮ እንዲ ስታኮርፋትም ይጨንቃታል። ለማንኛውም ሂድና ይቅርታ በላት እያ እንዳሉ መክረውታል። እንግዲህ በዚሁም አጋጣሚ ኪራና ናሆሜ ወደነ ኪራ ቤት እየሄዱም እያለ እንግዲህ ለምን አበባ አልገዛሁላትም እያሉም አንዳንድ ቀልዶችን እየተቀላለዱ እያወሩም ነበረ ሰኒም እንግዲህ ለመራዊት መራዊት ላይ ተኝተ ብላ እያወራቻት ነበረ። ግን አንቺ አንቺና ናሆሜ ስትገናኙ ያላችሁን ፍቅር እስቲ አካፊኝ ብላም ስትላት እንግዲህ የአንዱ ስለ አንዱ አይሆንም። እኔ ናሆሜ ለእኔ ያሳየኝን ፍቅር ለአንቺ ክብሮ ያሳይሻል ማለት አይደለም። አንቺ እሱ በመጣልሽ መንገድ መቀበል አለብሽ እያለች እንግዲህ አንዳንድ ነገሮችን፣ ምክሮችን እየሰጠቻትም ነበር። እሷም እየተቀበለችም ነበረ። ጽናት እንግዲህ ኪራንን ጽናት ሰኒንና ሊናን ለማስታረቅ ሞክራለች። አሁን ኩሽና ሂጂ እያለቻትም ነበረ። ምሳን ብላና አብረን በልተን መጨረሻ አንቺን እና ሰኒ እናስታርቃችኋለን እያለችም እንግዲህ እምቢም ብላ አገር ግራ ነበረ። ነገር ግን በመጨረሻ ይሄንማ ሽምግልና ይንቀሻል ማለት ነው እያለቻትም ስትል እንግዲህ፣ በዚሁም አጋጣሚ እሽ ተባብለው ወደዛ መሄደዋል። በዚሁ አጋጣሚ ሊና ሰኒን አልታረቅም ስትል እንግዲህ በጣም ከፍቷትም ነበረ። የነበራትን ስሜቷን ተናግራ እየነገረቻቸው እዛ ቤት ምን አይነት ከዚህ ፊትም ምን አይነት ነገር እንደገጠማት ስትነግራቸውም እያለቀሰችም ነበር። በጣም ያዝናሉ። በዚሁም አጋጣሚ ሰኒ እኔ እንዲልልሽ ፈልጌ አይደለም ይቅርታ ብላ ትላታለች። ይቅርታ መባባላችሁንማ የምናቀው ቆማችሁ ስትጠቃቀፉ ነው ብለው ይሏችኋል። በዚሁም አጋጣሚ እሺ ተነሽ ልቀፍሽ ብላ ተቃቅፈው እንግዲህ ይቅርታ ተባብለዋል ማለት ነው። በዚሁም አጋጣሚ መራዊት ይመጣል። ናሆሜ ናሆሜ ሲመጣ እንግዲህ በዚሁም አጋጣሚ ይቅር ይላታል መራዊትን አጥፍቻለሁ ይቅርታ፣ ራሴን ይቅር ማለት አለብኝ። እሷም ይቅርታ በቃ ናሆሚ፣ ሁለተኛ እንደዚህ አይነት ነገር አላደርግም ብላም ትለዋለች። እኔ አንችን አጥቼ መኖር አልችልም። ለዛ ነው እንደዛ የተቆጣሁች። ስለተቆጣሁችም ይቅርታ ግን ራስሽን ተንከባከብልኝ። ኤኒ አንችን መንከባከብና መንከባከብ ብቻ ነው እንጂ አላማ የሌላ ምንም አላማ የለኝም እያለም ሲላትም ነበረ። እሷም እንግዲህ በጣም ተደስታ ያለውን ነገር እየነገረችው ነበረ እንግዲህ ሰኒ ሌና በተኛችበት ቤቲ ተነስታ ትሄዳለች። ወደ ውጭ አላየቻትም። በርም ላይ ቁጭ ብላ ቤቲ እንግዲህ ስለ ኪራ ደብዳቤ እየጣፈች ነበረ። እናቴም ናፍቀሽኛል፣ ነይልኝ እያለችም ነበረ። ነገር ግን በዚህን ሰዓት ማንም አላያትም። ሌና ከመኝታዋ ስትነሳ ቤቲ የለችም። የት ሄዳ ነው? ደግሞ አሁን ሌሊት ነው፣ የት ሄዳ ነው እያለች እንግዲህ ፍለጋ ወደ ውጭ እየወጣች እያለ ድንገት ሳታስበው ትመጣባታለች። ሊናም በጣም ትደነግጥና ትጮሃለች። በዚሁም አጋጣሚ ሰዎች እዚህ ግቢ ውስጥ እንደነበሩ ሌቦች እንደገቡና አንቺ ስትመጪ እንደወጡ ትነግራታለች ማለት ነው። እንደዛ እንደዛም ስትላት በጣም ትደነግጣለች። ሽንቴ መጣ እያለችም ስትላት ሂጂሽኝ ሂጂ እሺ ትለኛለች እንዴ እያለች በጣም ደንግጣ ነበረ። በዚሁም አጋጣሚ ደንግጣ እያለ እንግዲህ ወደ ኩሽና ሄዳ ውሃ እየጠጣችም ነበረ። ጽናትም ትሄዳለች ወደዛ። ጽናትም ስትሄድ ምን ነው ምን ሆነሻል? እያለቻትም ስትላትም ነበረ። ያለውን ነገር ትነግራታለች። እኔም ነቅቻለሁ፣ ከሆነ ሰው ጋር እያወራች መሆን አለበት ቤቲ የእሷን ድራማ ሳይ ድራማዋ ሳትሰራ ሰራ ተነቅቶባታል እያለችም ስትልም ነበረ። እንግዲህ በዚሁም አጋጣሚ ቤቲ ኪራ የተኛበት ሄዳ አሁን አልጋ ላይ ቁጭ ታልኩ ጽናት መታ ትቆጣኛለች። ነገር ግን እስከሚነሳ መሬት ቁጭ ልበል እያለች ኪራ ጋር ሄዳ ነበረ። ኪራም ሲነሳ እንግዲህ እርቦኛል ትለዋለች ሂጂ ኩሽና ብ እኔ ዚ ገምን እንድሰጥሽ ነው እያለም ሲራትም ነበረ። ጽና ትቆጣኛለች። አንተ ኳንሷ እንደምትቆጣኝ አታውቅም እያለችም ስትለው ነበር። ለማንኛውም አንተ ስትመጣ ነው አብረን የምንበለው ከአንተ ጋር ነው የምንበለው ብላም ትለዋለች። እሺ ለማንኛውም ሂጂና እመጣለሁ እኔም ብሎ ይላታል። እንዳትዋሸኝ ሽጅን ታጠቤ ጠብቅ ካለሁ እያለችም ስትለውም ነበር። እኔ ወዴት እሄዳለሁ? በመስኮቱ ላይ ዘል ያልሄድ እመጣለሁ እያላትም ሲላትም ነበረ። በዚሁም አጋጣሚ እንግዲህ ቤቲ ወደ ኩሽና ወደ ሳሎን ሄዳለች ማለት ነው። ልብስም እየለባበሰች እንግዲህ ኪራዬ ሲመጣ አላመረብኝም አሁን ምን ይለኛል? እንዲወደው ነው እያለችም ስትልም ነበረ። ክብሮብን በጣም ተደስቷል። እንግዲህ በአሁን ሰዓት ሁሉ ነገሬ ተሳካልኝ፣ ኪራም ወንድሜ አለኝ። ኪራም እንግዲህ ወንድሜ ስላለው በጣም ተደስቷል። ኪራም ወንድሜ አለኝ ፍቅሬም ሰኒን አገኘው እያለ በጣም ደስታውን እየገለጸ ነበረ። በዚሁም አጋጣሚ ተደስቶ ለኪራ አባት እየደወለለት ነበረ። ደስታውን እየገለጸለትም ነበረ። ቤቲም እንግዲህ ሊናም እንግዲህ እንኳን ደስ አለ እያለችም ስትለውም ነበረ። በዚሁም ሁሉም ነገር እንደተስተካከለለትና ሁሉም ነገር እንደሞላለት በጣም ተደስቶም ነበረ። ኪራ ሌቦች እንደገቡ ለጽናት ይነግራታል። ጽናትም እንግዲህ እየሆነ ያለው ነገር ምንድን ነው? እኔ ነኝ ያበድኩት ወይንስ ቤቲ ነች? ስ የቤቲ ማበድ፣ አሁንስ ማመን አቃተኝ እያለችም ነበረ። እንግዲህ ውድ ቤተሰቦች ለዛሬ ይዤላችሁ የመጣሁት ይህንን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላም ሆኑልኝ። እወዳችኋለሁ፣ አከብራችኋለሁ። ባይ ባይ። በሌላ ደግሞ ቪዲዮ ምን ይሆን የሚለውን በቀጣይ ይዤላችሁ መጣ ይሆናል። ውድ ቤተሰቦች፣ የሸር ላይክ ሰብስክራይብ ማድረግ እንዳይረሳ እያልኩኝ በአክብሮት እጠይቃለሁ። ባይ ባይ